የድል መለከት ሲነፋ ከላይ አንዷ በወፍጮ ሌላው በርሻው ላይ፣ ምጥ እርጉዝን ሴት እንደሚይዛት ድንገት ይሆናል የጌታ መምጣት ለውጭ

አቤቱ፣ ጌታ ተወለደ፣ አደገ፣ አረጀ፣ የኖረ ሞተ ብቻ ከመባል ጠብቀኝ። አሜን። ጠብቀኝ ጌታ አሜን። የቤተ ክርስቲያን አባልነት ፎርም ሞልቶ አገልግሎት አለ በተባለ ቀን መጥቶ ተቀምጦ የአገልግሎት ተካፋይ ሆኖ አስተያየት ይሰጣል በተባለ ቀን ተገኝቶ አስተያየት ሰጥቶ ከዛ ውጭ ግን ምንም አይነት አሻራ በእግዚአብሔር በአባታችን ቤት በአባቴ ቤት በአንተ ቤት ምንም አይነት አሻራ፣ ምንም አይነት ንኪኪ፣ ምንም አይነት መታሰቢያ፣ ምንም አይነት ታሪክ የሌለው ሰው ከመሆን ጠብቀን፣ በእውነት ጠብቀን። ዋጋ ሳይከፈልበት የሚገኝ ምንም አይነት አገልግሎት የለም። ምንም አይነት አገልግሎት ስንፈልግ የሆነ ነገር ማውጣት አለብን። የሆነ ነገር የሆነ ያህል ዋጋ መክፈል ግድ ነው። ምንም አይነት አገልግሎት ለማግኘት ጌታ ሆይ የአንተ ቤት የአንተ መንግስት ከዚህ የወጣ አይደለም። ያገኘነው የዘላለም ህይወትም ዋጋ ተከፍሎበታል። ይሄ መድረክ እንዲመቻች ይሄ አገልግሎት እንዲደራጅ ዋጋ የከፈሉ እጆች፣ ልቦች፣ ጉልበቶች፣ ሰዎች አሉ። ጸሎታቸውን ከፍለዋል፣ ገንዘባቸውን ከፍለዋል፣ እውቀታቸውን፣ ጊዜያቸውን የቤተሰባቸውን ለቤተሰባቸው ሊኖራቸው የሚገባ ጊዜ ሳይቀር ለራሳቸው ሊኖራቸው የሚገባ የረፍት ጊዜ፣ የእንቅልፍ ጊዜ፣ የምቾት ጊዜ ከፍለው በደከሙ በለፉ ባሰቡ በተወያዩ በተነጋገሩ ሰዎች በሰጡ ሰዎች ነው ይህ አገልግሎት እንዲህ ባለ ሁኔታ የተደራጀው። እንደዚህ የሚደራጁ አገልግሎቶችን መጥቶ ተካፍሎ ብቻ መመለስ መንፈሳዊ አካለ ስንኩልነት ስለሆነ መንፈሳዊ ዕውርነት ስለሆነ መንፈሳዊ ዲዳነት፣ እግዚአብሔር ሆይ፣ መንፈሳዊ ድኩማንነት ስለሆነ ከዚህ ድኩማንነት ይህንን ጉባኤ እኔን፣ ሁላችንን ማውጣ በጸጋ በምሕረትህ አውጣን። እስከ ዛሬ ድረስ ለሰነፍንበት ለታከትንበት በሌሎች ድካም ለተደሰትንበት የሌሎችን ስራ ለተቸንበት ገንዘባችንን በኪሳችን ላስቀረንበት ጉልበታችን ለሰሰትንባቸው ዘመኖቻችን ምሕረት አድርግልን ጌታ ሆይ ይቅር በለን እግዚአብሔር ሆይ፣ በቤትህ ባናገለግል በውጭ ግን የምናገለግላቸው አስገድደው አስጨንቀው ጉልበት፣ ጊዜ፣ ገንዘባችን የሚወስዱ ብዙ ኃይላት አሉ። እግዚአብሔር ሆይ እነዚህን የተበሉ ዘመኖቻችንን አንተ በካሳ መልስልን ከዚህ በኋላ። በቤትህ እንድናውላቸው፣ እንድናገለግል፣ እንድንሰራባቸው በኋላ የዚህን ዓለም ጉዞ ጨርሰን ከፊት ስንቀርብ የሚነበብ ታሪክ እንዲኖረን መዝገቡ ባዶ እንዳይሆንብን ጌታ ሆይ በጊዜ ቀስቅሰን ቀስቅሰን በጊዜ ከእንቅልፍ አንቃን፣ ከስንፍና አስነሳን፣ ከድካም አስነሳን። በፊትህና በፊትህ የማያቸው ብዙ ወጣቶች ያሉ አላውቅም፣ አኗኗራቸውን አላውቅም፣ ጊዜያቸውን የት እንደሚያጠፉ አላውቅም፣ ጉልበታቸውን ለማ እንደሚገብሩ አላውቅም፣ ምን ሰጥተው ምን እንደሚያገኙም አላውቅም፣ ሕይወት ኑሯቸውን አላውቅም። እግዚአብሔር የሁሉ ወጣት ግን በያትያ ቤተ ክርስቲያኑ ያለውን ጉልበት አቅምና ጊዜ እውቀት፣ ችሎታው ቢሰጥ ቤትህ ምን ሊሆን እንደሚችል ግን አውቃለሁ። የመንግስት ስራ ምን ሊሆን እንደሚችል ግን አውቃለሁ። እግዚአብሔር ሆይ፣ ጉልበት ጊዜያቸውን የሚያስበሉ ወጣቶች ቢኖሩ፣ በንሳ ከዚህ ጨለማ ውስጥ እንዲወጡ፣ ከዚህ ጨለማ እንዲወጡ፣ ይሄ ከባድ ጨለማ ስለሆነ እንዲወጡ፣ በቤትህ ውስጥ ማንም ስራ ፈት እንዳይኖር ሁሉም ሰራተኛ እንዲሆን ሁሉም ታታሪ ሁሉም አገልጋይ ሁሉም ያለውን ሰጪ እንዲሆን። እግዚአብሔር ሆይ ለየት ያለ የአገልጋይነት የሰራተኛነት ሪቫይቫል ታድሶ ወደ ቤተ ክርስቲያን እንዲመጣ ለየት ያለ ዘመን እንዲሆን ሁሉም በየፊናው የሚሮጥበት ዘመን እንዲሆን በጌታ በኢየሱስ ስም እጸልያለሁ። ድኩማን አድርጎ አስሮ የሚያስቀምጥ ተቺ ነገረኛ የሚያደርግ አኩራቲ የሚያደርግ ስራ ፈት የሚያደርግ ዳተኛ የሚያደርግ ልግመኛ የሚያደርግ የጨለማ መንፈስ በጌታ በኢየሱስ ስም የፈረሰ ይሆን። በየ ቤተ ክርስቲያናቱ ጥቂት ሰዎች ብቻ እየደከሙ አብዛኛው ሰው ተቀማጭ እንዲሆን ያፈዘዘን ያደነዘዘ ክፉ ዛሬ የወደቀ ይሆን። በዓለም አቀፍ ደረጃ የወደቀ ይሆን። በአገር ደረጃ የወደቀ ይሆን። በየቤተ እምነቱ የወደቀ ይሆን። በያጥና ቤተ ክርስቲያናቱ የወደቀ ይሆን። የሰው ኃይል እያለ ገንዘብ አቅም እያለ ሁሉም አይነት ጸጋ በቤት ሞልቶ ተክረፍርፎ፣ ግን ቤት በሰራተኛ ድሃ በአገልጋይ ድሃ ጥቂት ሰዎች እዚህም እዚያም እየቀቡ እንዲደክሙ አብዛኛው ጉልበት ዛሬ በጌታ በኢየሱስም ይሄ የምክሩ የፈረሰ ይሁን፣ ይሄ ስትራቴጂው የፈረሰ ይሁን። አይሳካለት፣ አትርፍለት፣ አይጥቀመው፣ ዜሮ ይሁንበት፣ አመድ ይሁንበት፣ አይሳካለት፣ አይከናወንለት። ያገለግለኝ ዘንድ ሕዝቤን ልቀቅ እንዳልከው በግብጽ ምድር ይህንን ሕዝብ ይህ ሕዝብ አንተን ያገለግል ዘንድ የያዘው መንፈስ ይልቀቅ። ያደነዘዘ መንፈስ ይልቀቅ። ያሰነፈ መንፈስ ይልቀቅ። በየ ቤተ ክርስቲያናት በየአጥቢያዎቹ ያነከመ ያታከተ እጅና ጉልበት የያዘ እርስ በርስ እንዳይግባባ እንዳይቀባበል እንዳይደማመጥ ያደረገ በልዩ ልዩ ምክንያቶች አሳቦ በኩርፊያና በዝምታ ያስቀመጠ ይሄ ጨለማ ጉልበት ዛሬ የተመታ ይሆን! በኢየሱስ ስም የተመታ ይሆን! በጌታ በኢየሱስ ስም የተመታ ይሆን! ጉልበቱ የደከመ ይሆን! ጡንቻዎቹ የላሉ ይሆኑ! ዓይኑ የታወረ ይሁን! ጨለማ የወደቀበት የሚያደርገውን አይወቅ! እግዚአብሔር ሆይ ህዝብህን ነፃ አውጣ። ከዚህ ስራት አስፈትተህ ሰራተኛ በቤትህ አብዛህ። ለወንጌል የሚሮጥ ተንበርክኮ የሚጸልይ በማማከር በማስተማር በጉልበትና በሙያ በማስተዳደር በተለያዩ የሥራ አይነቶች፣ የሙያ አይነቶች፣ የጸጋ አይነቶች የሚያገለግል ህዝብህ ይብዛ። አንተን ማገልገል ክብር ነው የኔ ጌታ። አንተን ማገልገል ባለጠግነት ነው። አንተን ማገልገል እውቀትና ጥበብ ነው። አንተን ማገልገል ማስተዋል ነው። ማጉደል አይደለም መሙላት ነው። ማጣት አይደለም ማግኘት ነው። ኪሳራ አይደለም ትርፍ ነው። አዘን አይደለም ደስታ ነው። ቀንበር አይደለም ነጻነት ነው። አንተን ማገልገል በቀሪ ዘመናችን አንተ ተገልገል። እግዚአብሔር ሆን ጉልበታችን ለአንተ ይሆን፣ ገንዘባችን፣ ጊዜያችን ለአንተ ይሆን። እርዳን በዚህ እግዚአብሔር በዚህ አይናችንን ክፈት፣ ቤትን በሠራተኛ ሙላ እግዚአብሔር ለምን አለው እብል ሁሉ ላንተ ይሁን። በጌታ በኢየሱስ ክርስቶስ ስም አሜን አሜን። አንተ ታላቅ ነህ። አንተ ያለህ ቀምላ

አምላክ አንተ ብቻ ነው። ትልቅ እድል ነው። ትልቅ እድል ነው። የከበረ እድል ነው። ዘላለም ነው። ሃሌሉያ